አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኮት ያነ ልጅ ልተን ካዱ እንላቸዋለን። ስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ ነው፣ እርዳታ ነው። አዎ ብዬ እኮ ነው ሂሎ አባታችን እንደነበሩ ተደባርቅ ነው የምደውል። ለወስ ደህና ሰነበቱ? ያባስነቱ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ፣ ገጠር ወጥቼ ነበረ። ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ እም ተጣልተው የሚባል ወሬ ሰምቼ። እኔማ መቼ ተጣላው፣ እሱ ከዳኝ እንጂ እናቴ እሱ ከዳውታ። አሁን ያው ከቅዱስ አባታችን ጋር አጣልፎኝ፣ በጣም የሚገርም ነው። ከእንግዲህ ማለፈ አንድ ሚስጥርም አይወጣም ወይ መስጊድ። አሁን ደው ከባድ ነው። በሩቅ አይደል ነበር። በጣም በጣም በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ ከዚህ ገብቶ ስሜር ሁሉ አጥቁሮ እንደው የማይገባ ከሙስሊሞቹ ሁሉ እድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘውትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ኒያዝ አስራ አራት ቀን ጽላት ታቦትን ይዛችሁ ስትሄዱ ደባርቅ ያገኘውትን ልጅ ወደ ስላሞች ልከን ሰው ወደ እነሱ እንኳ ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ አሴ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለሁኝ፣ እንግዲህ ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉም? ሰዎችን ሌሎችን ሰዎች ሶች አሰባስቤ እህ ለምን ነው ነገራቸው። እየተዘጋጀው ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ ስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኮት ያነ ልጅ ልተን ካዱ እንላቸዋለን። ስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው፣ ትልቅ ነው፣ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ፣ ከዚህ የበለጠም ችግር የለ። አዎ በእውነት የሚያስ ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምም ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው። በጣም ያሳዝናን። እሱን ምነው ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም፣ ያወጣዋል። ደግሞ ዚያ ከሀገረ ስብከቱም ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል፣ አሉ፣ ተናግሮታል አ እና እንግዲህ በአጭሩ እሽ፣ በቃ ሁሉንም ለእነዚያም እኛ እንልካለን እንዳያወጡ፣ አይ፣ አዲስ አበባ ከሆኑ ገብተው ይንደሯቸው፣ ውሰቱ እነግራቸዋለሁ። እሺ አባታችን ስላሴ እና ከበድ አድርገው ይንገሩን፣ በጸሎት እንዳይረሱ ነው። በጣም ያዘን። በደንብ ነው የምነግራቸው። እ እ አባታችን እደውላለሁ። እሺ፣ እሺ። ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን አረበአይለ አባችን አባታችንን ገብቻ ታናግራቸው። ዘመድ አለን አዲስ አበባ ዘመድ አለን። የእኛ አዲስ አበባ ቅርብ ዘመድ አለን እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው።